እሱን የሚያሳዝነው በስቲ ደግሞ ዛሬ እንዲ ያላለችም አደለ? አይ፣ እኛ ደሀ ነን ደሀዎች ነን እኛ። ጋይስ ላይክ አርጉ። አረ ይጠቅመናል ይጠቅመናል፣ ሱም ይጠቅመናል። አረ ይጠቅማል ይጠቅማል፣ የኔ ቆንጆ። እኔ አልወጣኝም። እኔ አልወጣኝም። አልወጣኝ ይባላል እንዴ? አዎ፣ አይ ይጠቅማል። እሱ እኮ ሆስፒታል እኮ ሆስፒታል እኮ ነው ያለው። እኛ የሰባዎቹን ፋሽን ይዘን ወደፊት ወደፊት ነው የምንለው። እስኪ የሚበላ ነገር እየበላችሁ እንበላለንሴት ሲናገር ልንበላ ነው። አሁን ችግር የሆነው እኮ አንድ ጊዜ አንድ ጊዜ ጠብቁኝ፣ አንድ ጊዜ እንዳይደብራችሁ እየበላችሁ ኬታችሁን አውጥታችሁ እየበላችሁ ይችላል። ምን ጋ አ የሚያስቀኝ እኮ እሚያስቀኝ ምን እንደሆነ ታውቃላችሁ? የሚያስቀኝ ማለት ነው ሸልም እያለች የምታወራው ሄሊኮፕተር ልገዛ ነው ያልኩት። እንደዚህ የምታዳምጠኝ ማለት ነው። እኔ ሄሊኮፕተር ያለው ባል ጠርሻለሁ። ደግሞ አልኩኝ ልጆች፣ ብያለሁ፣ ጠርሻል ሄሊኮፕተር ያለው ባል ባለኳ ሊኮፕተር አለው ጠብሻለሁ አላልኩም። ባለቤት ግን ሊኮፕተር አለ፣ ፕራይቬት ጀት አለው። እናትሽም ቁጭ ብለዋል። ቤተሰብ በሙሉ ቁጭ

በዛ ሄሊኮፍተሩ ጋር ያለ ጠባቂ ጠብሳ ነው። ጠባቂው ቪዲዮን ቀርጽ። ምክንያቱም ቪዲዮ ነው የምቀርጸው። ቪዲዮ ዙም አድርጋችሁ እዩት። ዙም አድርጋችሁ ስታዩት እሷ ውስጡ የለችም። እኔ ስክሪንሾት አደርጋለሁ። ስቶሪ ላይ እኮ ስትለጥፋት ውስጡ የለችም።

እንጂ ኮ ወይ አልነበረም። አሁን እጇ ላይ ይዘዋለች አይደለም። እጇ ላይ ምን አስቀናት? ሄሊኮፕተር ላይ ልውጣ፣ ባጃጅ ላይ ልውጣ፣ መርከብ ላይ ልውጣ። ምን ሆና ነው? ምን አስፈለገች?